ያው ልጅም ስለሌላቸው እኛም እዚህ ስለሆነ ያለ ነው። እሷ ብቻቸውን ነው የሚኖሩት። አዎ፣ በእርግጥ ልጃቸውን ከአራት ዓመት በፊት እንዳጡ ነግረውኛል። እና የልጃቸውን አሟሟት መንስኤ የመታቂው ነገር ነበር። ኧረ ምንድን ነው የምታወራው? አክስቴ ልጅ የላቸውም። ያው ልጅ የላቸውም ነዋ። መውለድ አይችሉም አክስቴ መሀን ነበሩ እርግጠኛ ነኝ ስለምትይኝ ነገር፣ አዎ በደንብ እርግጠኛ ነኝ። አክስትሽ ሴት ልጅ እንዳላት ባላቸው ከፖሊስ እንደነበረ ምናምን አያችውሁልኝ እውነትን የያዘ ሰው ሁልጊዜም እውነት ካለሽ በምንም ነገር ልትሸነፊ አትችም። ልውል እውነተኛ ሰው ስለሆነ እንግዲህ እግዚአብሔር ራሱ እንደዚህ ያጋልጣቸዋል ሳይውል ሳያድር ማለት ነው። ትናንት ለት መተል የልጅ ልጄን አግተሃል እያለች እያለቀሰች የነበረችው ሴትዮ እንግዲህ ዛሬ በትልቅ ውርዴት ተዋርዳ ምንም አይነት ልጅ እንደሌላት፣ መውለድ እንደማትችል በውሸት በገንዘብ ተገዝታ መታ ልጄ ልጅ ልጄን አግተሃል ብላ በውሸት እያለቀሰችን ነበረ። እንግዲህ ያኛው ጉድ ደግሞ አብሮት የመጣ እናቴ ናት ብሎ የነበረው ሰውዬ እሱ ደግሞ አክስቱ እንደሆነች ነው የተነገረው። አስቡት! እንግዲህ በውሸት ትናንት ዕለት ዘላለማን ልውልን በጣም ሲያስጨንቆት የነበሩት ሰዎች እንግዲህ ሲዋረዱ አይተናል ማለት ነው። ሁል ጊዜም እውነትን የያዘ ሰው በምንም እንትን መውደቅ አይችልም። እውነት እውነት ናት። ማፈር ያለባቸው እነሱ ናቸው። በውሸት መጥተው እንደዛ እያለቃቀሰች የነበረችው ለስሙ ትልቅ ሴትዮ ናት። በሷ እድሜ ቤተ ክርስቲያን ሄዳ እንትን ማለት ሲገባት አሁን ደግሞ ወቅቱ ጾም ነው፣ ትልቅ ጾም ነው የምንጾመው። እንግዲህ ሴት ብር ለብር ብላ በውሸት እያለቀሰች፣ ሴትየዋ ደግሞ ምንም አይነት ልጅ እንደሌላት መውለድ እንደማትችል እንግዲህ ተናግራለች። ቤት ውስጥ የነበረችው ትናንት መጥቶ የነበረው እናቴ ናት ያለው እሱ ደግሞ ውሸት ነበር፣ አክስት ናት። አንደኛ ነገር እንግዲህ በመስፍን ዙሪያ ስትሄዱ መስፍን ብዙ ሰዎችን ህይወታቸውን እያበላሸ ነው። እንግዲህ ይቺ ሴትዮ በዚህ እድሜያቸው እንዲዋሹ ስንት ብር እንደከፈላቸው እግዚአብሔር ነው የሚያውቀው። አሁን ደግሞ ጾም ነው እንደዚህ አይነት ወንጀል እየሰሩ ከዛ ደግሞ ጠዋት ቤተ ክርስቲያን ሄዳ ነጠላ ለብሳ እንትን ትላለች። ምንድን ነው ይሄ? ህሊና ያለው ሰው ነው። እንዴት አይነት ጭንቅላት ቢኖራት ነው ትናንት ለት በውሸት እያለቀሰች የነበረችው ሴትዮ አሁን ልጅ እንደለላት አሁን ይሄ ልውል በእነዚህ ሰዎች በውሸት መታ እንደዚያ ስሙ ስታጠፋው በነበረው ልውል መክሰስ አለበት። ይቺን ሴትዮ ማሳሰር አለበት። በውሸት መታ እሷ በብር ተገዝታ እንደዛ ስታስጨንቀው የነበረው ልዑል ደግሞ ምስኪን የኔ አባት፣ እሱ ደግሞ እናቶች ሲያለቅሱ ስለማይወድ፣ አይታችኋል? በጣም ተጨናንቆ ነበረ ቪዲዮው ላይ። እንግዲህ ውሸት መቼም እስከ ዘላለም ድረስ ውሸት ውሸት ነው። እውነት ደግሞ እውነትን የያዘ ሰው ደግሞ በምንም እንትን አይልም። በመጀመሪያ ሰውየው ልጅ የልጅ ልጅን ነው ያገትከው ያለችው ሴትዮ ሲቀጥል መስፍን በብር ገዝቷት እንጂ መስፍን የተባለ ሰው እንደማያውቁ። እንግዲህ ልጅቱ አንድ ቤት ውስጥ ከሆናችሁ መቼም የቤተሰባችሁን ስም በደንብ ታውቃላችሁ። አንድ ቤት ከሆነ የፈለገው ተራርቆ ቢኖር ራሱ ዘመድሽን ምንም ቢሆን አትረሽም። ና እንግዲህ ይህ እነዚህ ሁለት ጉዶች እሱ ደግሞ ከመስፍን ጋር እንደሚሰራ በቅርብ ቀን ደና ክፍያ እንዳለው በየቀኑ የቀን አበል ምናምን ብላ ራሷ እህቱ የተባለችው ተናግራለች። እሷ እውነቱን ስለተናገረች እግዚአብሔር ይስጣት። እንግዲህ ምን እንደሚጠብቃት ራሱ እሷ ምንም አታቅም። እኔ በጣም ያደነኳቸው ማናቸው ልውል ሳይውል ሳያድር እንትኑስ እንትን ሳይልበት እንዴት አድርጎ ቤታቸውን አግኝቶ እንዴት አድርጎ ከልጅቷ ጋር ማወጣጣት እንደቻለ አስቡት ስልክ ስትጠራለት እንኳን እሱ ከመጣ በኋላ እነሱ መሆናቸውን ሲያቅ እንዴት እየሮጠ እንደሄደ። ጉድ የተባለው ጉድ የመስፍን ሌባ ውሸው ማለት ነው፣ መስፍን የተባለው ሰውዬ መጨረሻውን እግዚአብሔር ያሳየን። የእውነት በስንቱ ስንቱ ስንቱ ገባ፣ በስንት ቤት ስንቱን ቤት አንኳኳ፣ ስንቱን ቤት ስንት ህይወታቸውን አበላሸ። አሁን ደግሞ በሽማግሌ ሴትዮ መቶ አውቃ እንድታለቅስ ምን ባላት እናት ስለሆንሽ ሊራራ ይችላል በሚለው ያው፣ አልተሳካለትም። በሽምግልናም አልተሳካለትም። በዚህም አየው አልተሳካለትም። አሁን ደግሞ በቀጣይ ምን እንደሚያመጣ እስኪ ናያለን። ጉዱ በጣም ብዙ ሰው በጣም ጉድ የጉድ የጉድ ጉድ ምንም አይነት ቃል የሌለው ሰው ነው። መስፍን የተባለ ሰውዬ ማለት ነው። እኔ አሁን ክፉ ቃል መናገር አልፈልግም፣ ግን በጣም አሳፋሪ ነው። ሲቀጥል ደግሞ ሽማግሌዋ በጣም አሳፋሪ ናት። በውሸት የሰው ሕይወት እየተሰቃዩ እነ መሐሌት አሁን ይቺ ሴትዮ ስንት ብር ከፍሏት ነው መታ እንደዚህ እያለቃቀሰች የነበረችው? እንዴት አይነት ወራዳ ሴት ናት? እጅግ በጣም ወራዳ ናት። መከሰስ አለባት። ይሄንንም ትናንት ዕለት መቶ የነበረው እናቴ ናት ብሎ የነበረው እሱንም መከሰስ አለባት። ሁለታቸውም የመስፍን ብር ከየት እንደሚያደርሳቸው ምን ያክል ብር ከፍሏቸው ነው በውሸት መታ ስታለቅስ የነበረው እሱ ደግሞ ልክ እንደ ወንድ እንቧ ዘራፍ እያለ ነበር ትናንት ዕለት እንግዲህ እሱን በጣም ጥፋተኛ ለማድረግ ልውልን ልውል ደግሞ ሲጀመር እነ ልዑል ዘላለም ምንም አይነት የመስፍን ሰዎች ሲገኙ ሲያገኙ እንደምታዩ ፊት ለፊት አምጥተው ነው የሚያሳዩት። ምንም ከካሜራ ጀርባ እንትን የሚሉት የለም። የነዚሁ የውሸት ውሸት ትናንት ዕለት መጥተው እንደዚያ ሲያስጨንቁት የነበረው ዛሬ እንግዲህ ሳይውል ሳያድር ሂደው እንደዚህ ነገረውን ተሎ ብሎ እንትን በማለቱ በጣም ደስ ብሎኛል። ምክንያቱም የነ መሀሌት ነገር እሱ ያሳስበዋል እሱ እንግዲህ ያላገተ ሰው አግተሃል ተብሎ በውሸት እንትን ሲባልበት የነበረው እውነቱ እንግዲህ ይሄ ነው። ያው እናንተ ኮሜንት ላይም ስትጽፉ አያለው፣ ግን በጣም አንገትን ለማስደፋት ስራውን እንዲያቆም ላደረገው መስፍን መጨረሻው እንግዲህ ምን እንደሚጠብቀው አላቅም። በውሸት እንደዛ ሴትዮ መታ እያለቀሰች የልጅ ልጄን የሙት ልጄን እያለች ደግሞ ልጅ ሳይኖራት ልጅ አለኝ ብላ በውሸት እንደዛ መሆን በዚህ እድሜያቸው መዋሸት ተገቢ ነው። በዛውም በዚህ ጾም አንደኛ በጾም ሁለተኛ ደግሞ ትልቅ እያለ እድሜያቸው ያፈር ብር፣ እውነት ብር እኮ እንደው አንዳንዴ እንደው እግዚአብሔር ልቦና ይስጠን። እውነት እንግዲህ ይቺ ሴትዮ ብር ከፍሏት ነው እንደዛ ስታለቅስ የነበረው። ይሄኛው ደግሞ አብሮ ስለሚሰራ ነው ሲያስቃብጥ የነበረው። አረ በጣም ያሳዝናል። ምንድን ነው ሀገራችን ላይ እየሰማን እያየ ነው ያለ። ነው የእውነት መጨረሻችን ምንድን ነው? ይሄ ሰውዬ እንዴት ነው እንዴት ነው? ይህን ሰውዬ አሁን ይዘው እነሱ ራሱ ርፍ የሚሉት የእውነት መጨረሻው የዚህ ሰውዬ ምንድን ነው? ምንድን ነው የሚጠብቀው? በውሸት እንደዚህ ሰዎችን እያስማለ በውሸት ልዑል ልጅቷን ሲይዛት እንዳዩ የአይን ማኝ እንዳለ ምስክር አለ። እንደዚህ እያለ በውሸት በውሸት እኮ ነው እንደዚያ ሲያስለፈልፋቸው የነበረው። አንደኛ ምን ያክል ብር ቢከፍላት ነው ይቺ ሴትዮ መጥታ እንደዚህ አይነት ውሸት የትልቅ ወራዳ የተዋረደችው። ሁለተኛ ይሄ አብራት የመጣው ልጅ የተባለው አክስቱ እንደሆነች ሲያውቅ፣ አሁን ራሱ እህቱን ጭራሽ ስለተናገረችበት ከካሜራ ፊት እንኳን ለማያፍር ወራዳ ሌባ ሊገላት እህቱ የገዛ እህቱን፣ አረ በስመ አብ፣ አረ እግዚአብሔር ልቦና ይስጠን። በስመ አብ መንፈስ ቅዱስ፣ ምንድን ነው ምንድን ነው የገባብን የእውነት አረ ምንድነው? ገንዘብ ብቻ አሳዳጅ የሆነው ሰው ምንድነው፣ ምንድነው የነካው? እስማም እዛ ጋ የሰው ልጆች እየተሰቃዩ እነሱ ደግሞ ይሄንን ስራ ማቆም አለብህ ይላል። ደግሞ እኮ አፍርም እኮ ይሄ ሌባ ስራውን ማቆም አለብህ ለራስህ ፍራ ይላል። መፍራት ያለበት እሱ ነው። እነ ዘላለም እና ልውል እውነተኛ እንትን ነው እየሰሩ ያሉት ለብር ብለው እነሱ የሰውን ማንነት አልሽጡም። የሰው ልጅ እየተሰቃየ ስላዩ ይህንን ግፍ የእነ መሀሌት ችግር እንዲቀረፍ እንጂ የመስፍንን ሌብነት መደባበቅ የፈለጉት ሽማግሌዋና ይህ ወራዳው ሰውዬ ነው። እነሱ ደግሞ በስራቸው መቀጣት አለባቸው። እውነትን የያዘ ሰው ሁል ጊዜም በምንም እንትን አይልም። እነሱ እንዳላገቷት በደንብ እናውቃለን። ከፊት ለፊት ነው ሁሉም ነገር እያመጡ የሚያሳዩት የመስፍን ሰዎች እና ይሄ ሰውዬ። አሁን ትናንት ለት መታይ ያለቀሰችው ሴትዮ አሁን ላይ እንዲህም ቪዲዮ ስታይ ደግሞ ምን ያክል እንደምታፍር በራሷ እንደምትሸማቀቅ እንግዲህ ታያላችሁ። ሉል ሲጀመር አይተዋትም። ምን ምን ያክል ብር ከፍሏት ነው ትናንት ዕለት መጥታ እንደዚህ ስታለቅስ የነበረችው? እሱንም ጠብቁ። ምንም አይነት እንትን ከእነሱ አያመጥም። የእሷ ውርዴት የእሷ እንትን ግን በጣም ወራዳ ናት። እንግዲህ በጣም እኔ እውነት በጣም ነው እንትን ያልኩት። ለማንኛውም ጋይዝ የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰላም ስላላችሁን የገባው በጣም ተናድጄ ማለት ነው። ሰላማችሁ፣ ብዙ ትትርፍ ይበልልኝ። እንዴ በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሰላም፣ ፍቅር ተመኞላችሁ። ስገቡ ላይክ፣ ሼር ማድረጋችሁ እንዳትረሱ። እንወዳችኋለን። ሰላም ቆዩ።